አረብ ሀገር የምትሄድ ሴት የመጀመሪያ ትሪፖን ስትሄድ ቀበሌ ነው ተገልብጦ ወጥቶ አዲስ አበባ አየር መንገድ አጣቦ ሚሸኛት፣ ተሰብስቦ ሁሉም ስሙ ሚሸኛት። ለእረፍት ስትመጣም እንደዛው ያን ያህል ሰው ይቀበላታል። ታማ ስትመጣ ይቀበላት ሰው የለም። ልተኛበት ያለኝ ወንድም አለ፣ ታማ መታ ሌሊት ሰባት ሰዓት ስምንት ሰዓት ኤርፖርት ሄድ ነበረ። ረጅም ጊዜ አስክሬን ለመቀበል የታሞ ሴቶች ለመቀበል እዚህ ከመጣው ምናምን የሚል አይፈልግም። መወሻሸት አያስፈልግም አሁን እኔ በጣም የምናደደው አሁን ስፔሻሊ አሁን ሰሞኑን የተጀመረ አንድ እንቅስቃሴ አለ በሚዲያም በሚኒስትሪ ሚዲያውን በምኑም ሊቢያ ላይ እንዲሆኑ እኔ አይወጥልኝም ወይ ይቅርታ አድርግልኝ ከእንትን የተነሳ አይደለም ማን ነው ለዚህ ጉዳይ የሚዳርጋቸው አንዲት ሴት ታማ ሽባ ሆና ከፎቅ ተወርውራስት ማን ነው ከዚህ ጀርባ ያለ ቤተሰብ አስራ አምስት አመት ሰርታ መጣ ሰባት ሺ ብር ያገኘች ሴት እኮ አለች ባንክ አካውንት ውስጥ ቤተሰብ አጥፍቶ እቺ ሴት ተመልሳ ህይወቷን ከዜሮ የምትጀምረው ወጣ። ለዛውም እኮ ልጅ ካላት ለልጄ ለቤተሰብ ብላ ነጥላልካ ይሄ ደግሞ የሚቀመጥ ብላ የላከችውን ነው የሚበሉት። ስለ አረብ ሀገር ታዲያ ተነስተን ታወራለን። አዲስ አበባ ውጭ ምንድነው፣ የሰራተኛና ማህበራዊ ጉዳይ ሚኒስትር በለው ውጭ ጉዳይ ሚኒስትር በለው ሌሎቹም በሙሉ ምንድነው፣ ከዚህ ጀርባ የሚሰራውን ስራ አይታወቅም። አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ ወሬ ነው። ቅድም ብያለሁ፣ በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜይ ቢ ከተላለፈ በኋላ ቁጭ ብሎ የራሳቸውን ወሬ የሚሰሙ ቲቪ ላይ ነው እንዲህ ብያለሁ ምናምን እያለሁ የሚሉት መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነ አብዛኛው ቤተሰብ ድም ቤተሰብ በዋነኛነት ያልኩ፣ እዚህ ኦማን የሞተች ሴት አስክሬኗን ለማምጣት ውጭ ጉዳይ ብቻ ሄዳችሁ ልጃችን ነች ብላችሁ ፈርሙ ስንባ አስክሬን ምን ይሰራል ያሉ ወላጆች አሉ። አሉ እዛው ቅበሯት ነው ያሉ። በጣም በቃ እዚህ ያለው በጣም ዊርድ ነው። እዚህ እስፔሻሊ እዚህ መወሻሸት አያስፈልግም። አሁን አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙልኩ ወሬ ነው። ቅድም ብያለሁ። በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜይ ቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙ ቲቪ ላይ እንዲህ ብያለሁ ምናምን እያለ የሚሉት መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነው።